እያንዳንዱ ክፍሎች ላይ የተሰሩትን ዲዛይኖችም ጭምር እያየን እንግዲህ ሰሞኑን ካለቁት ቤቶች መካከል አንዱ ደግሞ ዛሬ የማሳያቸው ነው የሚሆነው የዛሬው ደግሞ ቦርድ ነው ማለት ነው አሰላሙ አለይኩም ወረሕመቱላሂ በረካቱ ሰላም ደትናችሁ ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላ ሁሉ ሰላም ነው እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ ውድ ተመልካቾች ዛሬም እንግዲህ በሌላ አዲስ ስራ መጥቻለሁኝ ያው እንግዲህ ሰሞኑን ከሰራናቸው ናቸው ቤቶች መካከል እያልኩ እንግዲህ ሁለት ሶስት ቀን ቪዲዮ እያቀረብኩላችሁ ነው። እነሆ አንድ ቦርድ የሰራነው ቤት አለ ደግሞ ለአንድ ወር ያክል የቆየንበት የሆነ አዳራሽ የሆነ ቤት ነው ዛሬ የማሳያቸው የሚሆነው ማሻላ ተባረከላ እያላቸው ቪዲዮው ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቪዲዮ መልክቷን በመጫን ቤተሰብ ሆኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እዚህ ጋር እንግዲህ የምንመለከተው ሳሎን ላይ ያረፈ የሆነ ዲዛይን ነው ይህም ቤት እንግዲህ የተሰራው መሀል አምባ ላይ ነው ማለት ነው እንግዲህ ሰሞኑን ያቀረብኩላችሁ ያለው በተደጋጋሚ መሀል አምባ ላይ ነው ሌሎችም ላይ እንግዲህ የተሰሩ ስራዎችን አሁን በቅርብ የማሳያችሁ ነው የሚሆነው ለማንኛውም ወደ ተመልካቾች ይህ ቤት እንግዲህ በጣም ሰፊ ነው ስንጀምረ አንድ ቪዲዮ ሰርችላችሁ ነበር ስለዚህ እህታችን እንግዲህ በመረጠችው ዲዛይን ሙሉ ቤቱ ላይ እንግዲህ የምርጫዋን ዲዛይኖች አስቀምጠናል። ሳሎኑ ላይ ይህንን ይመስላል። ሌሎች ክፍሎችም ላይ ያለውን ደግሞ የምናይ ነው የሚሆነው እንግዲህ ዝጋ፣ ያው መቃን አለ። ይህ እንግዲህ የቀጣው ክላስ መኝታ ቤት ስለሆነ በቀጥታ ያው በር የሚገጠም ነው የሚሆነው። የመብራት ዝርጋታዎችም ሙሉ እንግዲህ እንደምታዩት ተዘርግቷል ማለት ነው። ዝጋ ብሬከር አለ። ከዚህ ላይ ደግሞ ያረፈው ዲዛይን ይህን ይመስላል። ይሄ ዋሻው እንግዲህ እንደምትመለከቱት የሻዶ ቦታ ነው። በአራቱም ማዕዘን እንግዲህ ይሄ እንደዚህ ብሎ የሻዶ መብራቶች አሉ። እስኮትላይት ምናምን የተጨማመርበት የተጨማመረበት እንግዲህ አምፖል ሲገጣጠም በጣም የሚያምር የሚሆነው። እንግዲህ መጀመሪያ ስንጀምር የተሰራው ክላስ ነው ይሄ። እንግዲህ ደረቅ ብሏል፣ በደንብ ነጭ ሆኗል። ሲደርቅ እንግዲህ እንደዚህ ነጭ ሆኗል ማለት ነው። በቀጣይ እንግዲህ ወደ ቀለም ስራ ደግሞ የሚገባ ነው የሚሆነው። ሳሎኑ ትንሽ ይቀረዋል። ያው አሁን መጨረሻ ላይ የተሰራ እሱ ስለሆነ ነው በደንብ ደርቆ ያላያችሁት ማለት ነው። ለማንኛውም እስኪ ያረፉትን ዲዛይኖች እንዴት አያቸኋቸው። በርካቶች ክላሶች አሉ ገና እነሱንም የማሳያቸው ነው የሚሆነው። በቀጣይ ደግሞ ወደዚህ ስናልፍ ሌላ አንድ ክፍል አለ። እዚህ ላይ ደግሞ ያረፈው ዲዛይን ይህንን ይመስላል። እንዴት ነው አለን? እሺ ውድ ተመልካቾች እንግዲህ እንደምታውቁት ግድግዳ በደንብ ሲደርቅ እንደዚህ ነጭ ይሆናል። ይህ ደግሞ በደንብ ከደረቀ በኋላ ግድግዳው ሙሉ ፍቅፍቅ ያስፈልገዋል። ይሄ ከተፈቀፈቀ በኋላ ነው ቀለም የሚቀባው። በደንብ ደርቆ ቀለም ሲቀባ በጣም ፍክት ድምቅ ይላል ማለት ነው። ስለዚህ እስኪደርግ ድረስ መጠበቅ ይኖርባቸዋል። ቤታቸውን በምታሰሩ ሰዓት ይህንን ይመስላል። እዚህ ጋ እንግዲህ የተሰራው ዲዛይን ሶስት ክፍሎችን አየን። ይሄ ራሱ የሆነ በር አለው እንደምትመለከቱት። እስቲ ወደ ሶስተኛው ክላስ ስንግባ ሶስተኛው ክላስ ስንገባ ይህ እንግዲህ ሲሰራ ለክችን ወይም የዕቃ ቤት የሆነ ክላስ ታስቦ የተሰራ ነው። እዚህ ጋ ደግሞ ያረፈው ዲዛይን ይህንን ይመስላል። አሁን ሁሉም ነገር ነጭ በነጭ ስለሆነ ብዙ ግልጽ ላይሆንላችሁ ይችላል። ቀለም ሲቀቡ እያንዳንዳቸው የኮርኒሶቹም ለየት ብለው ዲዛይኖቹ ቁጭ የሚሉ ይሆናል ማለት ነው አምፖሉ ሙሉ ሲካተትበት። ስለዚህ ይህም ጋር ይህንን ይመስላል። እንግዲህ እዚች ላይ የሆነች የተካፈለች ትንሽ ስላለች ነው ዲዛይኑ አዛጋ ለብቻ የተቆረጠችበት ምክንያቱ ማለት ነው፣ በዚች ምክንያት ነው። ስለዚህ ኮርኒሱዝም ላይ ያለው ይህንን ይመስላል። እስቲ ወደ ቀጣው ክላስ እንሄዳለን። እዚህ ጋ ስንመጣ ደግሞ ሌላኛ የሴቶች ሳሎን አለ። መጀመሪያ ላይ ዋናው ሳሎን አሳይቻችኋለሁ። ዚጋ ደግሞ የሴቶች ሳሎን አለ። ከይ ላይ ደግሞ ያረፈው ዲዛይን ይህን ይመስላል። እንግዲህ አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ይህ እንግዲህ ያው የማቴሪያል ጉዳይ አናወራም። ቤቱም እንደምታዩት ነው። ቁመት አለው። ማሻላህ ተባረከላህ። ክላሱም በጣም ብዙ ነው፣ ሰፋፊም ነው ሙሉ በዲዛይን የተሰራ የሆነ ቤት ነው ማለት ነው። እንግዲህ ለዚህ ቤት ለእጅ ዋጋ ስንት ተሰራ የሚለውን የምነግራችሁን መጨረሻ ላይ አብራችሁ ይቆዩ ማለት ነው። ስለዚህ ውድ ተመልካቾች ያው ግድግዳውም ይኸው ጠርቋል ማለት ነው። በነገራችሁ ላይ እዚህ ቤት ላይ ሙሉ አንድ ወር ከምርት ጀምሮ እስከ ሙሉ ለመጨረስ ለአንድ ወር ያክል የያዘ ስራ ነው። ግድግዳው ያው ጭቃ ነበር፣ ልፍስን ነበር ያው በደንብ ሌብሉን ጠብቆ እንዲሰራ ብዙ ጊዜ ይዘናል ማለት ነው። እነዚህ የመስኮት በሮችንም ጠርዞችን እያያችሁ ነው። እንግዲህ እንደዛ አድርገን ነው እንግዲህ ስራዎች ልቅም ብለው የተሰሩት። ስለዚህ አሁን አምስት ክፍሎችን አሳየኋችሁ ወደ ስድስተኛው እንገባለን። ከዚህ ጋር እንደገና መኝታ ቤት አለ። አሁን ያየነው ሳሎን ነው። ቀጣይ ደግሞ መኝታ ቤት አለው። ወደዚህ ስንመጣ ደግሞ ይህንን ይመስላል። ይሄ ደግሞ ለመኝታ ቤት ነው። እንግዲህ ይሄ ዲዛይን ተሰርቷል። ይህን የመስላ ውድ ተመልካቾች በቀጣይ ሻዋርና ሽንት ቤት አለ። እዚህ ጋር ያው ሻዋርና ሽንት ቤት አለን። አልተከፈለም። ያው ሙሉ ነው እንደዚህ የምትመለከቱት ይህች እንግዲህ ለመብራት ወይም ለኢንስታሌሽን ስራዎች አንድ አይነት ሲስተም እንደሚል ከላይ የመብራቶችን ለማስተካከል በዚህ ነው የሚወጣው። ተከደናለች። ተመልሳው ደግሞ መለስ ስለተደረገች እንጂ ተከደና ተመሳስላ የምትቀመጥ ነች ማለት ነው። ሌላው ወደ ተመልካቾች ቤቱ እንግዲህ ከውጭ በኩል ደግሞ ዙሪያው በአራት ማዘን ፕላስቲክ ኮርኒስ ነው እንግዲህ የተሰራው፣ እንደምትመለከቱት ይህንን ይመስላል። እንግዲህ ውስጡ እንዳያችሁት ሻወርና ሽንት ቤትን ጨምሮ ሰባት ክፍል ቤት ነው ማለት ነው። በዚህ መንገድ የተጠናቀቀ ነው። ለዚህ እንግዲህ የእጅ ዋጋ 150 ሺህ ብር ያስፈልጋቸዋል፣ እንደዚህ አይነት ቤት የሰራችው ከማቴሪያል ውጭ ማለት ነው። ዙሪያ ፕላስቲኩ በዚህ መልኩ እስከ በረንዳው ጭምር፣ ውስጡ ደግሞ ጅፕሰም ኮርኒስና ግድግዳ ቻክ አለ፣ የመብራት ዝርጋታዎች አሉ እስከ አለም ሙሉ ፊኒሽንግ እስከ መቶ ሀምሳ ሺህ ብር የባለሙያ ያስፈልጋል። ማቴሪያልስ ስንት ይወስዳል የሚለውን ውስጥ ቀለሙም ሁሉም ይቀባባና መጨረሻ ላይ ደግሞ በማቴሪያል ደረጃ ምን ያህል ማቴሪያል ወሰደ፣ በብረት ደረጃ ስንት ወሰደ፣ ሙሉ መረጃውን የማቀርብላችሁ ነው የሚሆነው። እስከዛውም በያላችሁበት አለም ደረጃ ሰላማችሁ ይብዛልኝ። ላይክ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በዚህ ቻናል እንግዲህ ቁም ነገር አዘል የሆኑ ቪዲዮዎችን ወቅቱን እየጠበቁ የሆኑ ቪዲዮዎችን ነው እንግዲህ የምታገኙት። ስለዚህ ሰብስክራይብ አድርጋችሁ በተከታተሉ እጅግ በጣም ተጠቀሙበታላችሁ ማለት ነው። በቅርብ ሃምሳ ሺህ እንድንገባ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ድረስ መጠበቅ ይኖርባችኋል። ቤታችሁን በምታሰሩ ሰዓት ይህን ይመስላል። እዚጋ እንግዲህ የተሰራው ዲዛይን ሶስት ክፍሎችን አየን። ይሄ ራሱ የሆነ በር አለው እንደምትመለከቱት። እስቲ ወደ ሶስተኛዋ ክላስ እንግባ ሶስተኛው ክላስታ ሲንገባ ይህ እንግዲህ ሲሰራ ለክችን ወይም የእቃ ቤት የሆነ ክላስ